ሰላም ሰላም፣ እንዴት ናችሁ? ኬቲዩብ ነው። ዛሬ ደግሞ በቪፕላይ ላይቭ ፓርት ፎር ቪዲዮ ይዘን መተናል። እንግዲህ ቪፕላይ ገራሚ ሆኗል። ሙሉ በሙሉ በሚባል ደረጃ ተስተካክሏል። ቴሌብርና ሲቢብር ዊዝድሮ ሜትድ ገብተዋል። ኤክስቸንጅም ተጨምሯል። አንድ የቀረ ነገር ቢኖር ጋምብል ብቻ ነው። እሱ ደግሞ በቅርቡ ይስተካከላል። በዛሬው ቪዲዮችንም የምናየው የኢትዮጵያ ባንክ ወይንም ቴሌብር ስለገባ በሱ ዊዝድሮ እያደረግን እናያለን ማለት ነው። የሰራ ነውን እያወጣን ያልጀመራችሁ ጀምሮ ገራሚ ፕላትፎርም ነው። በኮሜንት ወይንም በቴሌግራም አሳውቁኝ ያስጀምራችኋለሁ ማለት ነው። ላይክ፣ ሸር፣ ሰብስክራይብ እያደረግን ወደ ዛሬው ቪዲዮያችን እንሄዳለን። እሺ፣ እንግዲህ ከሀደ ደቂቃ በፊት ዊዝድሮ አዝዤ ነበረ። አሁን ደርሶኛል ማለት ነው። ሁለመናው ነገር በአንድ ላይ የምናየው ይሆናል ማለት ነው። እሺ እዚህ ጋር ገብተን እኔ እዚህ ጋር ኖቲፊኬሽን ገብቶልኛል። ዊዝድሮ ሀዝቢ ፕሮሰስ ነበር መጀመሪያ ላይ ያለኝ አሁን ደግሞ ሰክሰስ ብሎ ገብቶልኛል ማለት ነው። አሁን ቀጥታ ገብተን እናያለን በዛው መጀመሪያ እንዴት አድርጌ እንዲያወጣሁኝ ያወጣሁኝ ላሳያችሁና የደረሰኝ ደግሞ እንዴት እንደደረሰ ሆን ለመናው ነገር የሚያሳያችሁ ይሆናል። አሁን እንሄዳለን ወደ ቪዲዮ መጀመሪያ እዚህ ጋር እንነካዋለን ዩዘር ባላንሳችን ላይ ሀያ ሺ ሲኖረን ሀያ ሺ ክሪስታል ስለሆነ አስር ዶላሩ ሀያ ሺ ሲኖረን እንነካዋለን። ጌትመን የሚለውን ስንነካው አድ ዊዝድሮ ሜትድ የሚል ይመጣልናል። እንነካዋለን። ስንነካው አሁን ደግሞ ትራንስፈር የምን አድ የሚለውን እዚህ ጋር እንጫናለን። ስንነካ እዚህ ጋር ካንትሪያችንን እንጨምራለን እንነካለን ማለት ነው ፌደራል ዴሞክራቲክ ሪፐብሊክ ኦፍ ኢትዮጵያ የሚለውን እንነካና እታች ያለውን ሰሚት የሚለውን እንጫናለን። ስንጫን ዋሌት ከሆነ ቴሌ ብር ነው ማለት ነው። ባንክ ከሆነ ደግሞ ሲቢ ብር ብለው ነው ያስገቡት ማለት ነው። የኢትዮጵያ ባንኮች ደግሞ ቀጣይ የሚገቡ ይሆናል። አሁን እኛ እኔ የማወጣው በዋሌት ስለሆነ ወይም በቴሌ ብር ስለሆነ ዚጋ አረገዋለሁ። ከዛ ሰሚት የሚለውን እታች እጫነዋለሁ። ከዛ በኋላ እንደምታዩት ነው። እዚህ ጋ የቴሌብር ስሜን አስገባለሁ። እዚጋ ደግሞ ቴሌብር የምጠቀምበትን ስልክ ቁጥር አስገባለሁ ማለት ነው። ካስገባሁ መኋላ እዚጋ ከታሽ ጋር ኮኔክት የሚለውን ይሄንን እጫናለሁ፣ ትጫናላችሁ እናንተ። እኔ ዊዝድሮ ስላዘዝኩ ነው። እሱን ደግሞ እንዴት እንደደረሰኝ ያሳያችኋለሁ ከነ ማረጋገጫው ማለት ነው። ትነኩታላችሁ ከዛ በኋላ እዚጋ ጌትመን የሚል ይመጣላችኋል። ይህም ብቻ መጫን ነው። ከሃያ ደቂቃ በሃያ ደቂቃ ውስጥ ይገባላችኋል ወደ ቴሌብራችሁ ማለት ነው። አሁን እኔን እንዴት እንደደረሰኝ እናያለን ማለት ነው። እንግዲህ እንደምታዩት የምታዩት እዚህ ጋር ዊዝድሮው ሀያ ሺ ክሪስታል አድርጊያለሁ ማለት ነው። የአንድ ማረጋገጫ ነው። ደግሞ ተጨማሪ ማረጋገጫ ትሰጣችሁ። እዚህ ጋር እንገባለን ከሃዴቃ በፊት እዚጋ ነበር ኦርደር ኢን ፕሮሰስ እያደረገ ነበረ። አሁን ደግሞ ስለ ገባኝ ስለ ደረሰ ኮምፕሌት የሚለው ጋር እዚ ጋ አገኘዋለሁ ማለት ነው። እንደምታዩት እዚ ጋ እንደምታዩት ነው ደርሶኛል ማለት ነው። ሀያ ሺ ክሪስታል ነው ዊዝድሮው አረኩት ወይም አስር ዶላር ማለት ነው። ች ጋ እንደምታዩት አስቀምጦልኛል በኢትዮጵያ ብር ደግሞ አንድ ሺ አራት መቶ ሰላሳ አንድ ብር ማለት ነው። ስሜ ዝጋ አለላችሁ። ቃሉንም እዚ ጋ ማየት ትችላላችሁ ማለት ነው ከዛ ቸክ ብዬ ደግሞ አሁንም አሳያችኋለሁ ማለት ነው። ሙሉ በሙሉ ለማረጋገጥ ቸክለዋለሁ። ቸክ ስለው ደግሞ እዚህ ጋ ሙሉ በሙሉ የገባልኝን ያሳየናል ማለት ነው። ፍሪ ብር ለሚያስተላልፍ ሰው አራት መቶ ብር ከፍ ያለሁ ማለት ነው። ለእኔ ደግሞ አንድ ሺ አራት መቶ ሰላሳ አንድ ብር ገብቶልኛል ማለት ነው። ቀኑንም እዚህ ጋር ማየት ትችላላችሁ። እዚህ ጋርም ደግሞ ለማረጋገጥ ትራንዛክሽን ብሎ እዚህ ጋር ገብቶልኛል ማለት ነው። ይሄው እንደምታዩት ነው ፕላትፎርሙ ራሱ አስቀምጦታል ማለት ነው። እና በሀያ ደቂቃ ውስጥ ሳክሰስፉሊ ብሎ ገብቶልኛል ወደ ቴሌብሬ ማለት ነው። እና በጣም ምርጥ ፕላትፎርም ነው። ያልጀምራችሁ ጀምሩ፣ ስሩ ማለት ነው። በአንድ ላይ እንስራ። ለዛሬው ይዤላችሁ የመጣሁት ቪዲዮ ይህንን ይመስላል። ይህ እንግዲህ ገራሚ ነው። ሁሉንም አይነት ሰበብ እናቁም እንጀምር እንስራ ማለት ነው። ይህ ብዙ ነው ብዬ ሳይሆን ያሳየኋችሁ እናንተን ለማሳየት ነው፣ ለማረጋገጥ ያህልን ብቻ ነው እንደሚከፍል የሰራሁት ቪዲዮ። ከዚህ ቀደም የሰራኋቸው ቪዲዮዎች አሉ፣ እነሱን ተመልከቷቸው። ፓርት ዋን ሰርቻለሁኝ። ፓርት ዋን አከፋፈት አፑን ሰርቻለሁ። ፓርት ቱ ደግሞ ስለሚነሱ ጥያቄዎች ሰርቻለሁ። ፓርት ስሪ ደግሞ የፊት አሻራ አሰጣጥ ሰርቻለሁ ማለት ነው ፓርት ፎር ደግሞ ይሄ ነው ዊዝድሮ አደራረግ ሰርቻለሁ ማለት ነው እዚሁ ገብታችሁ እዩዋቸው ማለት ነው የአፕ ገራሚ ነው ስሩ እንስራበት ነው የምለው ይህንን ቪዲዮ ለብዙዎች እንዲደርስ ሸር እያደረግ ከወደድ ነው ደግሞ ላይክ እያደረግ እንደዚህ እውነተኛ ስራዎች እንዲናገኝ ደግሞ ሰብስክራይብ እያደረግ የዛሬውን ቪዲዮችንን እንጨርሳለን ቀጣይ በሌላ ቪዲዮ እስከምንገናኝ ባይ ባይ ሰላም